በዓለ በራቅሊጦስ ታላቁ የትንሣኤ ባል በተከበረ በአምሳኛው ቀን ከባለ እርገት በኋላ በአሥረኛው ቀን የሚውል ታላቅ በዓል ነው። በዚህ መቶ 20 የክርስቶስ ቤተሰቦች ከመቤታችን ጋር በጽራጽዮን ተሰብስበው ሳሉ በሁሉም መንፈስ ቅዱስ ሞልቶባቸዋል። በመሆኑም የቢሉ ኪዳን ሰዊት ወይንም የሸት መከር በዓል በመተካት በአዲስ ኪዳን በክርስቲያኖች ዘንድ በየዓመቱ በተለያዩ መንፈሳዊ ሥርዓቶች የሚከበር ሆኗል። ጰራቅሊጦስ የሚለው ቃል ፓራክሊተስ ከሚለው የግሪክ ቃል የተገኘ ሲሆን መንጽሂ፣ የሚያነጻ መጽንዒ፣ የሚያጸና መስተፈስሂ፣ ደስታን የሚሰጥ መስተሰሪ፣ ኃጢአትን ይቅር የሚል ናዛዚ፣ የሚያረጋጋ ከሳቲ፣ ምስጢርን የሚገልጽ የሚል ትርጉም ስለያዘ አጽናኝ፣ የሚያነጻ ለሆነ መንፈስ ቅዱስ መጠሪያ ስያሜ ነው። ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽኒ ኩልነ እንዲል ቅዳሴው። በመሆኑም በዓለ ጰራቅሊጦስ ተብሎ ሲሰየም በዕለቱ የተፈጸመውን ርደተ መንፈስ ቅዱስ ለማጠየቅ እንደሆነ ልብ ይላል። በሌላ በኩል በዓለ ሃምሳ ወይንም በግሪኩ ጴንጤቆስጤ ሃምሳኛ ማለት ነው እየተባለ ይጠራል። ከላይ እንደተጠቀሰው ከትንሣኤ በኋላ ሃምሳ ቀን ተቆጥሮ የሚከበር ነውና በብሉይ ኪዳንም በዓለ አይሁድ እንዲያከብሯቸው የታዘዟቸው ሰባት አበይት በዓላት ነበሯቸው። ከእነዚህ ውስጥም በዓለ ሰዊት አንዱ ነው። ይህንም በዓል ፋሲካ ከሚውልበት ከሚያዝያ 16 ቀን ጀምሮ ሰባት ሱባኤ ወይም 49 ቀን ቆጥረው በማግስቱ ሰኔ አምስት በአምሳኛው ቀን ያከብሩታል። ወቅቱም መከርና የአጨዳ ወቅት ነውና ከተመረተው ከእህሉ ከስንዴው በኩራት ለእግዚአብሔር መሥዋዕት ያቀርባሉ። በተለያዩ ክፍለ ዓለማት ተበትነው ያሉ አይሁድ ይህንኑ በዓለ ሰዊትን ጨምሮ የዳስ በዓልና የቂጣ በዓልን ኢየሩሳሌም ድረስ መጥተው ቤተ መቅደስ ተገኝተው የማክበር ግዴታ ነበረባቸው። እንግዲህ መንፈስ ቅዱስ በወረደባት ዕለት ከአራቱ ማዕዘናት ዓለም የተሰበሰቡ አይሁድ በኢየሩሳሌም የመገኘታቸው ምስጢር ይህ ነበረ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በመዋለ ስጋቤው ሐዋርያትን ሲያስተምራቸው ከእነርሱ ጋር የሚቆይበት ጊዜ ጥቂት እንደሆነና የድነት ሥራውን ፈጽሞ በአባቱ ቀኝ እንደሚቀመጥ መልሶ መላልሶ ይነግራቸው ነበረ። ዳሩ ግን ሐዋርያት ሁሉን ትተው ተከትለውታልና ከምንም በላይ ደግሞ በዋለበት እያዋሉ ባደረበት እያደሩ ከቃሉ ትምህርት ከእጁ በረከት የተካፈሉ በመሆናቸው ይህንን ሲሰሙ አንተ አባታችን አንተም እናታችን ነህ፣ አንተ ከተለየህን ምን ያጸናናል ብለው ሐዘን ገባቸው። ጌታም የልባቸውን መታወቅ አይቶ ልባችሁ አይታወቅ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና እኔ እንድሄድ ይሻላችኋል። ወላጆች እንደሌላቸው ልጆች አልተዋችሁም። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል እያለ የመጽናናትና የተስፋን ቃል ነገራቸው። ከማድረጉም በፊት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሎ የተስፋውን ቃል አጽንቶላቸዋል። ይህም ብሏቸው በክብር ባረገ በአስረኛው ቀን እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ተብለዋልና ከከተማይቱ ሳይወጡ ይልቁንም በአምሳኛው ቀን ሁሉም በጽርሐ ጽዮን ተሰብስበው እመቤታችን ከመሃል አድርገው በአንድ ልብ በጸሎት ሳሉ እንዳውሎ ነፋስ ያለ ድምፅ በቤቱ ሞላ፣ እንደ እሳት የተከፋፈሉ ልሳኖች በላያቸው ላይ ተቀመጡባቸው፣ በእያንዳንዳቸው መንፈስ ቅዱስ ሞላባቸው። ድምፁ እንደ አውሎ ነፋስ ሆኖ የሰሙት መልኩ እንደ እሳት ላንቃ ሆኖ ያዩት መንፈስ ቅዱስን ነው። በአውሎ ነፋስ፣ በእሳት መመሰሉም ነፋስ ዛፍ ሲያነቃንቅ፣ ውሃን ሲያንቀሳቅስ በግብሩ ይታወቃል እንጂ ረቂቅ አካሉ እንደማይታይ እሳትም በእንጨት፣ በወረቀት፣ በመሰል ተቀጣጣይ ነገሮች አድሮ ነው እንጂ በራሱ ሙሉ ሆኖ እንደማይገለጥ ሁሉ መንፈስ ቅዱስም እንዲሁ ቃሉን ሲያናግር፣ ሚስጥር ሲያስተረጉም በግብሩ እናውቀዋለን እንጂ አናየውምና ነው። በዚህም ክርስቶስ ለተከታዮቹ የገባላቸውን የተስፋ ቃልና የነቢያቱም ትንቢት ተፈጸመ። ነቢዩ ኢዩኤል በትንቢቱ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያሉ በማለት የተናገረው ትንቢትና ዳግመኛም መንገድ ጠራጊው በመጥምቁ ዮሐንስ እርሱ በመንፈስ ቅዱስ በሳትም ያጠምቃችኋል በማለት ስለ ክርስቶስ የሰጠውን የትንቢት ምስክርነት ተፈጽሟል። ሐዋርያት በዕለተ ሐሙስ በጽበተ እግር ከውሃ ተጠምቀዋል። ነገር ግን ከውሃ ብቻ ሳይሆን ከመንፈስም ይኖርባቸዋልና ጸጋ መንፈስ ቅዱስን ተቀብለው እንደ ዮሐንስ ቃል ጥምቀታቸው ተፈጽሟል። ለሁሉም መንፈስ ቅዱስ ኃይል ሆኗቸው እውቀትንም ገልጾላቸዋልና አልጫውን ዓለም በወንጌል ጨውነት አጣፈጡት። ፈርተው የሚሸሹ የነበሩ አሁን ግን ስለ ክርስቶስ ሰውነታቸውን ለመከራና ሞት አሳለፈው የሚሰጡ ጥቧን ሆኑ። ይናገሩ ዘንድ መንፈስ ቅዱስ ባደላቸው መጠን ሐዋርያት ሰባ አንድ ቋንቋ ተገልጦላቸው ከሚናገሩበት ከአራማይክ ቋንቋ ጋር በሰባሁለት ቋንቋ መናገር ጀመሩ። የቀሩትም ከ15 ባላነሰና ሰባሁለት ባልደረሰ በብዙ ቋንቋ እንደ ጸጋቸው መናገር ችለዋል። እኛም ክርስቲያኖች ይህንን ጸጋ ለወዳጆቹ ያደለ መንፈስ ቅዱስ በእኛም አድሮ በመልካም ጎዳና እንዲመራን በመማፀን በልዩ ሁኔታ እናከብረዋለን። ወስብሐት ለእግዚአብሔር ወደ ወዳዲቱ ድንግል ወደ መስቀሉ ክቡር።